ወያኔ ሐርነት ትግራይ ለሚያወጣው መግለጫ ምላሽ አልሰጥም ሲል የአማራ ክልል አስተዳደር ገለጸ። ከዩክሬን ጋር ለሚደረገው እርቅ አይቀሬ ነው ሲሉ የሩሲያው ፕሬዝዳንት ፑቲን ተናገሩ። በሽጉጥ ኢላማ ተኩስ የወርቅ ሜዳላን ያገኘችው ጀግና። ከዚሁም ጋር ተያይዞ ለቀጣይ ትውልድ ዕዳ አናወርስም፤ የወልቃይት አስተዳደር አቶ ሽመልስ ደምለው። በተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል፤ ኮሎኔል ደመቀ ዘውዱ። ስለዚህም የምንላችሁ ነገር አለ። መዘናጋት አያስፈልግም፣ በእኛ በኩል ጥርጣሬ ያግባቸው ሲሉ ካፒቴን ትራውሬ ተናገረ። በጋዛ ምግብ የጫነች የእርዳታ መርከብ በድኖር ተመታች። ከ26 ዓመታት አካባቢ የተጻፈ ኢትዮጵያ በአሰብ ወደብ ላይ ያላትን የመብት በዓለም አቀፍ ህግ እይታ የሚል ጽሑፍ ነበር። ስለዚህም የምናጋራችው ነገር አለ። ዛሬ ጠዋት በሶሪያ የፕሬዝዳንቱ ቤተ መንግስት አቅራቢያ ጥቃት አደረሰች። ሰላም ጤና ይስጥልን። ውድ የኢትዮ ከረንት የዩቲዩብ ገጽ ተከታዮች እና አድማጮች እንደምን አላችሁ? ለዕለቱ የተመራረቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንዲዘልቁ በአክብሮት በትትና በትት እናንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ እለቱ የመጀመሪያ ዝርዝር ዜና ስናልፍ ህዝባዊ ወያኔ ሀርነት ትግራይ ለሚያወጣው መግለጫ ምላሽ አልሰጥም ሲል የአማራ ክልል አስተዳደር ገለጸ። ዶክተር ገብረጽዮን ገብረ ሚካኤል የሚመሩት የህዋት ቡድን ፌዴራል መንግስት የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችና ሰፋሪዎች በአስቸኳይ እንዲያስወጣ ትናንት ባወጣው መግለጫ በድጋሚ ጠይቋል። ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስና የህዝብ ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። ይሁንና የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው ቡድኑ፣ ጌታቸው ረዳ የሚመሩት ሌላኛው የህዋት ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር ህዝቡን አቅም በማዳከም ላይ ይገኛል ማለቱን ከሷል። ክልል መንግስት ከዚህ በኋላ ህወሀት ለሚያወጣው መግለጫ ምላሽ አልሰጥም ሲል ማብራሪያ መስጠቱ ይታወሳል። ለቀጣዩ ትውልድ እዳና እና ወርስም የወልቃይት አስተዳደር አቶ እሸቴ ደምለው ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ሲሉ ኮሎኔል ደመቀ ዘውዱ ተናግረዋል። በአማራ ክልል ወልቃይት ጠገደ ሴቲት ኡመራ ዞን የወልቃይት ጠገደ አማራ ማንነት አስመላሽ ኮሚቴ አባላት ስልጠና በዛሬው እለት ተጠናቋል። ለወልቃይት ጠገደ ሴቲት ኡመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪና ሰላም ጸጥታ መምሪያ ኃላፊ እንዲሁም በወልቃይት ጠገደ አማራ ማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ ከብዙ ድካም እና ብርታት መስዋዕትነት በኋላ በተባበረ ጽናታችን ነጻነታችን አግኝተናል ብለዋል። ለዘመናት በገዛ ርስታችን ስንሳደድ የባርነት ቀንበር ተሸክመን ቆይተናል ብለው ያገኘነውን ነጻነት በህግ አግባብ ለማረጋገጥ በመተባበርና በመቀናጀት ልንሰራ ይገባል ብለዋል። ነጻነታችን ለማረጋገጥ የማንነት ኮሚቴ በርካታ ችግሮች በመቋቋም በጽናት ተጋድሎ አድርገናል ብለው ያሉት ይህ ፍሬ አፍርቶ በጋራ ነጻነት እንዲንገና ይሆነናል ብለዋል። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራ ማንነቱ ህግ አግባብ ለማጽናት በመቀናጀት ልንሰራ ይገባል ሲል አንስቷል። ለቀጣዩ ትውልድ እዳና ወርስም ያሉት የዞኑ አስተዳዳሪ የአቶ እሸቴ ደምለው ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታት አደራል በማስቀጠል ዛሬም እንደትናንትኑ በመተባበር ልንሰራ ይገባል ብለዋል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ብለው በወልቃይ ጠገዳ ህዝብ ባለፉት ዓመታት እኔን አማራ ነኝ ብሎ ሲታገልና ሲሳድድ ቆይቷል ሲሉ ገልጸዋል። ይህ ትውልድ ለዘመናት ዋጋ የከፈለበት አማራዊ ማንነት በመተባበርና በመቀናጀት በህግ አግባብ ሊያጸና አይገባልን ሲሉ አንስተዋል። አማራዊ ማንነታችን ለማስመለስ ባለፉት ዓመታት የብዙ ወንድሞች ህይወት አይተናል ያሉት አስመላሽ ኮሚቴው አባላቶቻችን የሰማዕታት አደራ በማስቀጠል ማንነታችን በህግ አግባብ እንዲረጋገጥ ከምን ጊዜውን በላይ እንሰራለን ብለዋል። ትግላችን ራሱ የመሆን ትግል ሲሆን የተናገርነውን ራሱ የመሆን ትግል በራስ ባህል የመጠቀም በፈለግነው ቋንቋ በመጠቀምና በፈለጉ ስርዓት በነጻነት የመኖር መብት ሲሉ ገልጸውታል። የሚሸጥና የሚቀየር አይደለም ብለው ጨካኞች እኛን ካልመለሳችሁ በማለት በኃይል ሌላ ማንነት ነጻነት ጠሴ ሲታገሉም ቢቆዩም የእውነት ጊዜያቸው ደርሶ ነጻነታችን አግኝተን በአማራዊ ማንነታችን በአደባባይ እየገለጽ ነው ሲሉ አንስተዋል። የራስን አሳልፈን አንሰጥም፣ የማንንም አንፈልግ እኛ አማራንን ያሉ ሲሆን መንግስት ማንነታችን በማረጋገጥ እንደዜጋ በጀት የማግኘት መብት እንዲያሰፍንልን ሲሉ መልእክታቸውን አስፍረዋል። አንድ መቶ አስራ ስድስተኛ የኢትዮጵያ ፖሊስ ምስረታ ቀን በማጠቃላይ መርሃ ግብር በዛሬው ዕለት መስቀል አደባባይ ተካሂደዋል። ጠቅላይ ሚኒስትር አብይ አህመድ በመርሃ ግብር ላይ ባስተላለፉ መልእክት ኢትዮጵያ ብሔራዊ ጥቅም ሰላም፣ አንድነት የማረጋገጥ ስራ በፖሊስ ሰራዊት እንዲጠቀም አስገንዝበዋል። አንድ መሆን ከቻልን የኢትዮጵያ የግዛት አንድነትና ብልጽግና ማረጋገጥ እንችላለን ብለዋል። የጠላቶቻችን ፍላጎት እኛም መለየትና መበተን በሆኑ የእኛ ዓላማ ብሔራዊ ፍላጎታችን አንጥረን ማወቅና ሰላማችን፣ መጠበቅ ተባብረን መትጋት ከወንድም የጎረቤት ህዝቦች አክችን በጋራ መስራት ነው ሲሉ

በዚህም ጋር ተያይዞ በሽጉጥ ኢላማ ተኩስ የወርቅ ሜዳሊያም ተሸለመች ተሸለመ። ሰሞኑን በተካሄደው የምስራቅ አፍሪካ ፖሊስ ውድድር በኢላማ ተኩስ ኢትዮጵያ ፖሊስ የወከለችው ምክትል ሳጅን ሰላም በየነ በሽጉጥ ኢላማ የተኩስ ውድድር በማሸነፍ የወርቅ ሜዳሊያ ተሸልማለች። ምክትል ሳጅን ሰላም በየነ የአማራ ክልል ፖሊስ ኮሚሽን ባልደረባ ነች። በአምስተኛው የምስራቅ አፍሪካ ፖሊስ አዛዥ ህብረት ድርጅት አባል ሀገራት ኢትዮጵያ፣ ታንዛኒያ፣ እና ሩዋንዳ፣ ጅቡቲ፣ ኬንያ እንዲሁም ደቡብ ሱዳን መካከል በተካሄደው የኢላማ ተኩስ ውድድር በሽጉጥ የምድብ ላይ ምክትል ሳጅን ሰልሞን በየነ ያሸነፈችው የፖሊስ አባሏ ከዚህ ቀደም በየካቴሮር በተካሄደው 19 የኢትዮጵያ ፖሊስ ውድድር ላይ ኢላማ ተኩስ አሸናፊ አሸናፊ በመሆኗ በሀገሩ እንድትወክል በምስራቅ አፍሪካ ውድድር የተመረጠች ሲል የአማራ ፖሊስ አሳውቋል። ዛሬ 26 አካባቢ የተጻፈ መጻጽፍ ኢትዮጵያ በአሰብ ወደብ ላይ ያላትን መብት በዓለም አቀፍ ሕግ እይታ ያለምንም ማጋነን በመጣጠፉ ውስጥ የጸሐፊው ሕግና ታሪክ ምሁር ትንቢያትና በሚያንገበግብ የሀገር ፍቅር እይታ የአሰብ ወደብ ጉዳይ ፍትሀዊ በሆነ መንገድ ዓለም አቀፍ ሕጎች በሚደነግቡ መሰረት ካስተናገደ፣ ኢትዮጵያ በኤርትራ መካከል ለዘመናት የማያቋርጥ ግጭት ምክንያት ሊሆን ይላል። ጽሁፉ ኢትዮጵያና የአካባቢው ሰላም የአሰብ ወደብ በአባይ ወንዝ ፍትሀዊ አጠቃቀም ተንጠልጥሎ ቢባል ማጋነን አይሆንም። የአሰብ ወደብ እንደ ኢትዮጵያ አባይ ወንዝ ተፋሰሶች የኢትዮጵያ ኢኮኖሚ መጻኢ እድሎች ወሳኝ ናቸው። ኢትዮጵያ በአሰብ ወደብ ባለቤትነት ዓለም አቀፍ ህግ ይፈቅድላታል። ከዓለም አቀፍ ህጎች አንዱ ከቅኝ ግዛት ነጻ የሚወጡ ሀገሮች ወሰን የሚመለከት ህግ ነው። ይህ ህግ ኢቲ ፓስድ ወይም ፖስትድ ተብሎ ይጠራል። የህግ መርሆ በአጭሩ ሲቀመጥ ሀገሮች በቅኝ ግዛት ነጻነቱ ወጥተው የራሳቸው መንግስት በሚመሰርቱበት ጊዜ እንደ አይነት አዳዲስ ሀገሮች ወሰናቸው ቀድሞ ቅኝ ግዛቻቸው በነበረ ጊዜ ወይም ነፃነት በሚወጡበት የነበራቸው ድንበር ይሆናል ብሏል። ኢትዮጵያ በአሰብ ወደብ ላይ ሊኖራት የሚገባው መብት ከዚህ ቀደም ስላልተጠየቀ ዛሬም ጥያቄ ይርጋ አግዶታል ማለት አይደለም ሲሉም ተብራርተዋል። መዘናጋት አያስፈልግም። እኛ በኩል ጥርጣሬ አይግባችሁ ሲሉ ካፒቴን ኢብራሂም ትራውሬ ተናገረ። የቡርኪና ፋሶ የደህንነት ሚኒስትር መንግስት ለማስወገድ የሀገሪቱ ዳግም ሙሉ ለሙሉ ለመቆጣጠር ከባድ ዝግጅት እንደደረገ እንደሆኑ መረጃው ደርሶኛል ብለዋል። ወጣቱ ፕሬዚዳንት ኢብራሂም ትራውሬ ዳግም እንዲህ ይላል። የምዕራባዊ ቀመርና ፍላጎት እናውቀዋለን። በተፈጥሮ ሀብት የበለፀገ ሀገር እያለው የተራበውን ስር ያጣውን ወጣት ሀይላችሁን ባህር እያቋረጠ በመሰደድ ሲሞክር የሚያልቀው አልቆ የተረፈው ወደ እነሱ ሀገር በመግባት ጉልበት በርካ ነቃሽ ለመሸጥና የነሱን ፍርፋሪ ለመልቀም ይገደዳል ብለዋል። ከእንግዲህ ይህ የዘወትር ተግባራች ሊሳካ የሚችለው እኛ ከተዘናጋን ብቻ ነው። ነጻነታችን ሌሎች ለምን አይደለም እጃችን ያስገባ ነው ብለዋል። መቼም ቢሆን ከጭንብሳቸው አይወጣም። መዘናጋት አያስፈልግም። በእኛ በኩል ጥርጣሬ ያግባችሁ። መዘናጋት አይደለም። የእረፍት ቀን የሚባል የለም። በቀን 24 ሰዓት በሳምንት ሰባት ቀናት የምንሰራው ማንኛውም የመንግስት ሰራተኛ እንደዛው፣ ወታደሮች ያለረፍታቸው ኃላፊነታቸው እየተወጡ እኛ እረፍት አያምረንም ብለዋል። ዩክሬን ጋር የሚደረግ እርቅ አይቀሬ ነው ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ይህን ያሉት በሩሲያ አንድ ቴሌቪዥን ጣቢያ ዘጋቢ ፊልም ላይ ነበር። ሩሲያ በዩክሬን ልዩ ወታደራዊ ዘመቻ ወቅት ስህተት እንድትሰራ ቅስቀሳዎች ቢኖሩም ሞስኮ ተረጋግታ ለመቆየት ችላለች። ሞስኮ ልዩ ወታደራዊ ዘመቻ በተገቢው መንገድ ለማጠናቀቅ በቂ ኃይልና ብቃት አላት። ሩሲያ በልዩ ወታደራዊ ዘመቻ ወቅት የኒውክሌር ጦር መሳሪያ መጠቀም አያስፈልጋትም። ፑቲን ሩሲያ በ206 ዓ ም የክሪምሊን ህዝብ የመከመከፋፈል ታርጋለች ሲሉ ተናግረዋል። በጋዛ ምግብ የጫነች የእርዳታ መርከብ በድሮን ተመታች ከአንድ ሺ ቶን የሚበልጥ ሰባይ እርዳታ ጭና ወደ ጋዛ ስትገባ የነበረች መርከብ የሜዲትራያን ባህር ላይ የድሮን ጥቃት ደርሶባታል ተብለዋል ጥቃቱ በማን እንደተፈጸመ ማረጋገጫ ባይነገርም እስራኤል የተሰነዘረ ሊሆን እንደሚችል ተገልጿል በውስጧ 30 ሰዎች ይዛ የነበረች መርከቧ በአሁኑ ወቅትም ማልታ ድንበር አጠገብ ቁማለች ተብለዋል